አንድ ጥያቄ ነበር እንግዲህ ቶሎ ቶሎ ነው የምትመልስልኝ ስራ ልገባ ስለሆነ ማለት ነው። እሺ፣ ስራ ካለብሽ መውጣት ትችያለሽ። ጠይቂኝ፣ እኔ እንዴት መመለስ እንዳለብኝ አውቃለሁ። ጠይቂኝ። ጥያቄሽ ነው። አይ አጠራ አጠር ባለ መንገዱ ማብራራቱም ራሴ አብራራዋለሁ ነው። አቤት። አንቺ ተብራራለህ። አይ፣ አይደለም ለራሴ ጭንቅላት በሚገባኝ መንገድ ራሴ አብራራዋለሁ። አንተ አጠራ አድርገህ መልስልኝ። አንተ ይቅርሽ የመጀመሪያው ጥያቄ ማለት እኔ ስለ እስልምና የማውቀውን ልጠይቅህና አሁ ትክክል ነው ትለኛለህ፣ ትክክል ከሆነ ካልሆነ ደግሞ አይ ይሄ እንደዚህ አይደለም የሚለው ትለኛለህ። ምክንያቱም እስልምና ስለማላቅ ማለት ነው። እኔ እንደ እስልምና የሚመስለኝ ነፍስና ስጋ አላህ የሆነ ቦታ አስቀምጦ ከዛ ነው ምትወስድ ነፍስና ስጋ አላህ የሆነ ቦታ አስቀምጦ ከዛ ነው ትወስዱት ነው ያልሽኝ። ነፍስ ነፍስ ስጋ ከቤተሰቦቻችሁ ከእናትና ከአባቶች ትወስዳላችሁ። ነፍስ ግን ከሆነ ስፍራ አላህ ነው የሚሰጠው። ያ አንደኛው ሰማይ ላይ ትገኛለች። ከዛ ከሰማይ መላእክት እያመላለሰ በእናቶቻችን ማህሰብ ዘርቷት ይሄዳል። ትክክል ባይ ግን የኔ ጥያቄ ምንድን ነው እስልምና ከሳይንስ ለምሳሌ አንድ ሲደመር አንድ ሁለት ማለት ሳይንስ የሚያምንም በዛ ነው፣ ግልጽ በሆነ ነገር ማለት ነው፣ በሚታይ ነገር ወይም በሚረጋገጥ ነገር። እስልምና ከሳይንስ ጋር ይጋጫል ወይንስ ሳይንስን አትቀበሉ ማለት ፋክት የሆነ ምድር ላይ የሚታይ ፋክት የሆነ ነገር ትቀበላላችሁ ወይንስ አላህ አስተምሮናል ብላችሁ ግልጽ የሆነ ነገር ብታዩ ራሱ አትቀበሉ ነው? ሳይንስ ማን ነው የፈጠረው ነው ማን የፈጠረው ወዴት ነው የተፈጠረው፣ ምናምን ምናምን ሳይሆን አሁን ባለን መሰረት አሁን ባለ ጥያቄ ልጨርስልክ፣ አንተ ከማብራራት በፊት ጥያቄ ልጨርስልክ። አሁን ባለንበት መሰረት ወይም አሁን ባለው የሳይንስ ደረጃው ጥቅ መሰረት ሳይንስ ያየውን ነገር ነው ማለት የሚረጋገጥን ነገር ነው የሚያስቀምጥልህ። ለምሳሌ ይሄ ነገር ለፊልፍ ማረጋገጫውን ሰጥቶ ነው እንግሊዝ ማለት ነው ተቆጣላ አይሰሰተም ስለ ሳይንስ ስህተትና ስለ ሳይንስ ትክክልነት አይደለም እየጠየቅኩ ያለው የሳይንስ ባህሪ የሳይንስ ባህሪ አንድ ሲጀምር ሊሆን አለበት አይሳሳትም ማለት ነው ወይ ነው አይሳሳትም ብለሽ የምታምኝ ከሆነ ሳይንስ እለፊውና ከዛ ጠይቅ ችግር የለው እሰማሻለሁ አይ ለመስማት ሳይሆን በእናንተ ባንተ እምነት የሳይንስ ማለት ፋክት የሆነ በግልጽ የሚታይን ነገር እንዴት ነው የምትቀበሉት ነው? ገብቶ ካለ በጣም ጥሩ። እኛ ሙስሊሞች ነን እና ፈጣሪ ያለውን ነው የምንቀበለው። ፈጣሪ እኛ አምላካችን አላህን ነው የምንቀበለው። የሳይንስንም የሳይንስንም ባለቤት የተባሉትን አይምራቸውን የሚፈጠረ የሆነው አምላክ አላህ። ስለዚህ ፋክት የሆነ ነገር አትቀበሉም፣ በነገራችን ላይ ማለት ነው። ሳይንስም ሙሉ ለሙሉ አልቀበልም፣ ሌላ ነገር ነው ወይ ደግሞ ሳይንስም የዚህ ማለት ከአምላካችን ከተሰጠው እውቀቱም የእግዚአብሔር ስለሆነ ወይ ደግሞ ያ አላህ ስለሆነ አላህ የሰጣቸውን ዕውቀት ነው እነሱም እንትን የሚሉት፣ እሱ ሌላ ነገር ነው። ስለዚህ ሙሉ ለሙሉ ሳይንስ ትቀበላላችሁ ነው ወይስ ሙሉ ለሙሉ ሳይንስ አትቀበሉ ነው? አይደለም፣ ይኸውልሽ አሁን እኛ መሰረታችን ቁርአን እና ሐዲስ ወይንም አላህ ነው የምንቀበሉ ገብቶሻል አይደለ? ከሳይንስ አላህ ከተናገረው ጋር የገጠመ ካለ ያን እንደተቀበለው ችግር የለም። አላህ ከተናገረው የማይስማማ ከሆነ እንቀበለው። እሺ፣ ለምሳሌ አንድ ጥያቄ ልጠይቅህ። አንተ ቅድም ስትናገር ነፍስ የሆነ መልአክ ያመጣና ከአንደኛው ሰማይ ላይ አምጥቶ በእናት ማሕፀን ያስቀምጣል አለ። አሁን ላይ ያለ ማሕፀን አሁን ላይ ያለ ማሕፀን ነፍሳት እየተሰሩ ነው፣ በግልጽ ማለት ነው ያለ ማሕፀን ህፃናት እየተወለዱ እያደጉ ነው። ይሄ አንተ ካልከው ጋር ይጋጭብህ። በግልጽ ህፃናት እየተወለዱ እያደጉ ነው ያለ ማህፀን። ስለዚህ ነፍስ ከየት እንደሚመጣ እርግጠኛ አይደላችሁ ማለት ነው፣ ሰዎች ናቸው የሚሰሩት። አንተ ነፍስ በቀጥታ የሚመጣው ከአንደኛ ሰማይ ነው፣ መላክ ነው የሚያመጣው ብለካል። ስለዚህ ያለ ማህፀን ያለ ማህፀን በማሽን ህፃን ማድረግ ከጀመረ ወር ደግሞ ህፃን መፈጠር ከቻለ ከአንደኛው ሰማይ ደግሞ ከአምስተኛ ሰማይ ይመጣል ያልከው ነፍስ አንተ ጋር ተቀባይነት የለውም። ማለት የሚታይ ነገር ነው። ስለዚህ ሙሉ ለሙሉ ተቀባይነት የለውም። ፊክሽን ነው የሚሆንብሽ ለአንተ ነው። ጠይቀሽ የበለሽና አዳምጪ እንጂ መልሱን። እንዴ መጀመሪያ ጥያቄ አለ። ጥያቄ እንትን አላለክም እኮ ለምንድን ነው መመለስ ለኛ ጥያቄ እኮ ሳይንስ ነፍስን፣ እነዚህ እነዚህ ሳይንስ ያልሻቸው አካሎች ነፍስን እንደፈጠሩና እንደ ሄል እንደተናገሩ ማስረጃውን አሳይና ከፈጭት ምክሎ ነው እንዴ? ነፍስን እንደፈጠሩ ምናምን አይደለም። እኔ ለምሳሌ ሳይንስን እቀበላለሁ ነገርኩ። ሳይንስ ሲቀበልኮ አንድ ሲደመር አንድ እኩል ይሆናል ሁለት የሚለውን ነው የምቀበለው። ገብቶ ካለ አለ። የማየውን የማረጋግጠውን ነገር ነው የምቀበለው። ስለዚህ ይኸውልሽ ሳይንስ ከተናገሩት አንድ ንግግር እንኳን ክፈችልኝ እስኪ ትልቁ ላይ ነ ይመሻላ። ክፈች፣ የተቀበልሽ የትኛው? ጥያቄ እየነገርኩህ እኮ ነው። አንድ ሲደመር አንድ እኩል ይሆናል ሁለት ከመንሹ የሳይንስ ተናጋሪዎች አንዱን ክፈሽ። እናስክ እንደዋሳየናል። እሺ፣ በጣም የወረደውን እየነገርኩህ እኮ ነው። በጣም ከወረደው አንጻር ስለ ነፍስ እየነገርኩህ ነው። ለምሳሌ ሳይንስ ከሰማይ መጣ ከምድር መጣ እግዚአብሔርን አይቀበልም ይቀበልም አይደለ? አሳየና፣ ማሳየት አለማሳየት እየነገርኩህ እኮ ነው። ሳይንስ ነው። ቢያንስ የተቀበልሽውን የሳይንስ እንትን ገለጻ አንድ እንኳን አሳየልኝ ያልኩሽ ነው። ሸንግት ለምሳሌ ከሳይንስ ገለጻ ውስጥ አንድ ሲደመር አንድ ኩሎናል ሁለት ነው የሚል ካደለ ሂሳብ ሳይንስ ነው አይደለም? አንድ ሲደመር አንድ ኩሎናል ሁለት። በጣም ስለ ነፍስ የተናገርሽውን ሳይንስ ስለነፍስ ምንም ነገር አይመለከተውም። እንዴት ብዬ ልንገርህ። ሳይንስ የሚለው ማለት በሴል እንደ እንትን እንደሚባል ነው። ገብቶ ካለ አይደለ እሺ፣ እሺ ወይ የሆነ መመለስ ያልቻልከውን ጥያቄ ወርደቱ ያልገባህን ጥያቄ አይ፣ ይሄንን እንደዚህ አይደለም፣ አላወቅኩት፣ ቆይ በዚህ መንገድ ደግሞ ላስረዳሽ ይችላል ብለህ መጠየቅ ወርደቱ በእናገር ነው እንጂ አንተ ዲስሪስፔክት እያደረክ ስለሆነ መጀመሪያ ጥያቄ ገብቶ ቃል አታዳምጭም። ምን ሆነሽ ነው? ሳይንስ ሳይንስ ሳይንስ መጨረሻ ላይ መጀመሪያ ሳይንስን ካልተቀበላችሁ አላችሁ መጨረሻ ላይ ሳይንስ ትክክል እኮ አይደለም ማለት እሺ ከሳይንስ የተቀበልሽው አንድ ገለጻቸውን እንኳን ሳይን አንድ ሲደመር አንድ ለምሳሌ አላችሁ እርክ በምን ቋንቋ ነው የምን ግባባው የጀማ የሚጠቅማቸውን ነገር ጠይቁ እንጂ የእምነት ሰዎች ነን እሺ ዳዊት ለምሳሌ አሁን ኢየሱስ ተገዙኝ ብሏል ወይስ ነው አላለም አለው ቃል በቃል ነው አለች። ሚስ ኢንተርፕሬት አታርጋ። እኔ እኮ ቃል በቃል አንተ እንደምትለው እንጂ ለመከራከር አቅቶኝ እኮ አይደለም አይደል። ስለዚህ ኢየሱስ ግን እንደ አምላክ አልተመለከም ወይ ብለ ብጠይቀኝ ግን አየ መሰረታዊ ጥያቄ ነው። ኢየሱስ እንደ አምላክ የአምላክ ባህሪያቶችን አሳይቷል ወይ ብለ ብጠይቀኝ አየ መሰረታዊ ጥያቄ ነው። አምላኮኝ ሳይል ከትዕዛዙ መካከል አሁን ግዜ አራና አንተ ዝም በልና፣ ለምን ዝም በላለው? እኔ ወሮ እኮ ነው አይደል? እና ነገር እና አላለም፣ ተገዙኝ የሚል እሱ በጠየቀው መሰረት እንጂ እመኑኝ ብሏል። እሱ እና የሱ ጥያቄ እመኑኝ የሚል አሳየኝ ብሎኛል። ታዲያ እኔ መች ቃል በቃል እሱ እንደሚፈልገው ነው አውጣ እያለህ ነው ዳዊት። አውራ ከአንተ ጋር አውራ። እኔ አሁን ይኸውልህ፣ በአንተ ቤት አለህ ሁለታችንን ማጣላትም አውጣ እያለህ እኮ ነው ዳዊት ቢኒያም። ይኸውልህ ኢየሱስ አምላክ እንደሆነ ትቀበላለህ አይደል? አውጣ፣ አምላክ እንደሆነ ትቀበላለህ አይደል ቢኒያም? እናት አልቀበልም። በቃ ስለዚህ እኔ እናንተ አንድ አንዱ ግን ስለሆንን እኔ እናንተ ልንጣል አይገባንም። ወይስ ደግሞ ኢየሱስ አምላክ አይደለም እንዴ ወይስ ነው? አንተ ኦርቶዶክስ፣ ፕሮቴስታንት፣ እኔ ፕሮቴስታንት ነው። እና እምነታችሁ አንድ ነው፣ እምነታችሁ እኮ ኢየሱስ አምላክ ነው በሚል እኮ እኛ እኮ አንጣላም እኮ። ወይስ እሱ ይሄንንም አታውቅም ነው አይደለም? ትክክለኛው ኢየሱስን ነው የሚያምኑት እሱ እሱን አንተ ቤታችንን በእኛ ሰዓት ማድመቂያ ማድረጉን ትተ እኔም እሱም የመጣ ነው ኢየሱስ አምላክ እንደሆነ ለማውራት ነው። ቀንዱ ምናምን በደንብ ትስቃለህ። ቢኒያም ፈርታሀል በቃ አንተ እኔ እኛ ምን ፈሯለሁ? አለው አንቺ፣ አይ ከኔ ጋር ኢየሱስ ክርስቶስ ስለዚህ ተገዝኝ አላለም፣ አይደለ? አሁን አየህ፣ አሁን እኔ መስማት አለብህ። አሁን እኔ እያልኩ ያለሁት ይኸውልህ፣ ኢየሱስ ክርስቶስ አንተ እንደምትለው ቃል በቃል እኔ የው አምላክ ነኝ እና ክርስቲያኖች የው አምልኩኝ ብሎ አንተ በምትለው ቃል በቃል አላለም። ይሄ የተረጋገጠ ነው። ግንግን ያ ክስቶስልኝ አላለማልጅ ዘጋጎበዝቆያጨስልጨርስ አሁን ሚዲያን ፕሮፓጋንዳን ሰርታል። ግን ምን አልኩህ፣ ግን ምን አልኩህ፣ ኢየሱስ ግን ለነበረበት ለነበሩት በዘመኑ ለነበሩት አይሁዳውያን ግን አምላክነቱን ግን በተግባር ገልጧል። እንዴት ብሎ ነው? አየህ አሁን እንደ ክርስቲያን መስማት ያለብን እንደዚህ ነው። እንዴት ነው? ለምንድነው የምታመልኩት? መታመልኩት ካላለ ግን ስትል የአምላክነት ባህሪያቶችን ያሳይ ነበረ። አየ ቃል በቃል እኔ አምላክ ነኝ። አሁን አንተ እኔ ኢትዮጵያ ነኝ ብለህ ማለት የለብም ለምን በምታወራው ቋንቋ አንተ ኢትዮጵያ መሆንን እለያለሁ። ለምን ስታወራ አይቺ እንደዚህ እኔ ኢየሱስ ቆይ ቆይ ልጨርሰህ አውሱ። ስለዚህ ኢየሱስ እኔ አምላክ ነው ስል ሳይል ምናምን አይደለም። አየ የሚያደርጋቸው ተግባራቶች ነበሩ። ከድርጊቱ ተነስቼ ኢየሱስ አምላክ ነው ላል። አንደኛ ይሄንን፣ ሁለተኛ ደግሞ ለምሳሌ ኢየሱስ ክርስቶስን አምላክ ነኝ አምልኩኝ አላለም። ማለት በጣም ጎበዝ ልስጥሩ። ለሁለተኛው ነገር ምንድነው? ነገር ቆይ ቆይ። አዎ ይሄን ነው ውስጥ ቅድም። ታዲያ ያው ሰላል ያላልኩትን እያልክ ነው። አታምልኩኝ አላለም ብለሃል። ለምታሻል ተገዙ ተገዙ የሚል ቃል በቃል የለም እንጂ አታምልኩኝ ብሏል። አላልኩም። አረ በፈጣሪ ኢየሱስ ክርስቶስ እኔ አምላካቸው አምልኩኝ ተገዙኝ አላለም፣ አላልክም ቅዱም ይውል ስማኝ። አምላካቸው አይደለሁም የሚል እስኪ ቃል በቃል እኔ ካወራሁ ቪዲዮን አሳየው። አምላክ አይደለሁም ያለበትን እስኪ አሳየው። ሙሴ እኔ አምላካቸው አይደለሁም ብሏል መልስ። አይ ስለ ሙሴ አላልኩም እኮ ሙሴ እኮ ሲጀምር አምላክ ነው የሚል ማንኛውም ክርስትያን የለም። አምላካ ለኔ አምላካቸው አላልኩ አይደለሁም ስላለ አምላክ ነው ልትል ከሆነ መጽሐፍ ቅዱስ ላይ ነብያቶች አምላክ አይደለሁም አላሉም፣ ስለዚህ አምላክ ናቸው ማለት ነው። አያስኬደም እንደዚህ። እኔ አምላካችን ላይ ኢየሱስ ክርስቶስ ስለ ጊዜ አላለም ብለህና አሁን ወደ ቀጣይ ስትሄድ ጊዜ ነገር ግን አምላክ እንደሆነ የሚያሳዩ ስራዎችን ሰርቶ ለአይሁዶች በዘመኑ አሳይቷቸዋል ብለህናል አይደል? በትክክል በቃ፣ እነዚያ ነው ሳይንስ ኢየሱስ ክርስቶስ ተሰራቸው። እሺ አሁን ይኸውልህ አንድ እሺ፣ ሁሱ ይኸውልህ፣ መሀል እየገባህ እየረበሽክ ስለሆነ ነው ይኸውልህ። አሁን እያልኩህ ቃላቶች አስተካከለ፣ እየረበሽኩ አለ። እሺ ስለዚህ አዳን ዞር ተጠየቅከው ጥያቄ መልስ ብቻ ነው። አሁን አመለስ ያው እሺ፣ በጣም ጥሩ። ስለዚህ ይኸውልህ ኢየሱስ የመጣበትን አላማ አንደኛ ፈጽሟል። ሁለተኛ ደግሞ ኢየሱስ ክርስቶስ በዘመኑ በሚያገለግልበት ጊዜ ወይንም ደግሞ ከደቀ መዛሙርቶቹ ምን አይነት መገለጥ ወይንም ደግሞ እሱን እንዴት ተረዱት የሚለውን ነገር ስናይ፣ አሁን ለምሳሌ ማን አለው ቶማስ አምላኬም ጌታዬም ሲለው፣ ኢየሱስ ክርስቶስ እናንተ እንደምትሉት እሱ የማይሳሳት አምላክ እንደሆነ፣ እንደማይሳሳት ነብይ እንደሆነ እናንተን ታምናላችሁ። ስለዚህ አምላኬም ጌታዬም ብሎ በዮሐንስ ወንጌል ምዕራፍ ሀያ ቁጥር ሰላሳ ላይ አምላኬ ጌታዬም ሲለው ኢየሱስ ክርስቶስ አልተቃወመም፣ እንዴት እኔን አምላኬ ትለኛለህ ብሎ አንደኛ እኔ ለምን ነው እኔ ሲለው አልተቃወመውም እኮ ችግር የለውም ራሱ አላለውም በኋላ በተናገረ ጊዜ በመሆን አለመቃወሙ ያንን ነገር መቀበሉን ያሳያል። ነብይ ቢሆን ኖሮ አሁን ለምሳሌ ሙሴን አምላክ ሲለው እንዴት ጸጥል ነበር። ለምሳሌ እኔ የሆነ መጣሁኝ እናንተን እየፈለግ የሆነ ሰውዬ ያልጠበከው ነገር ተከሰተ ከዚያ ከሰው ፊት በቀናትህ ለሀምሳ ዓመት ያክል ራቀችህና ከሀምሳ ዓመት በኋላ ሰርፕራይዝ አደረገችህ። ከፊትህ መታ ልቃለች። ይህ አምላኬ ያልካት ሷል እዛኔ አምላክ ያልካት እሷን ነው ወይንስ ማንን ነው? ወይኔ አምላክ ጌታዬ ትላለህ። ኦ ማይ ጋድ እንድላለ የሆነ ነገር ስታይ ጊዜ ገራ አይደለ? ያ ከፊት ይሄ እያልክ እየተናገርከ ያለው አምላክ ነው ማለት ነው። እናታ አምላክ ነች። አ ይውል አሁን ይሄ አሁን አንተ የተጠቀምከው የጆቫ ዊትነሶችን አባባሉ። ይውል አንደኛ የጆቫ ዊትነሶችን አዳም ተጥያቄው እንመልስ። ወይኔ አምላክ ያልኳት ነው ማለት ነው። ደነገጥኩኝ አምላክ አንቺ ነሽ እያልኳት ነው ወይንስ ምንድነው? መገረሜን መደንን ለመግለጽ የተጠቀምኩት ቃል ነው ይሄ። ስንደነቅ ስንገረም ጊዜ ይሄን ቃል እንላለን። ገብቷል አደለ? አውዱን ስታነብ ጊዜ። ላስረዳ። ኢየሱስ ክርስቶስን ከላይ ቶማስ አላመነም ነበር አደለ? ተነስቷል ያለው ጭራሽ አላመነም። አረ ተነስቷል፣ አላምንም። አላመነም። ገብቷል አደለ? ከዛ ኢየሱስ መጥቶ ነገረው። አላምንም አለ ጭራሽ። እንካ በቃ እጄን ካለው ልክ ሲነካ ጊዜ አመነ፣ ደረገጠ። ይዛለህ እንዳሁም የሚገርም እንግሊዝኛው ላይ ስትሄድ ጊዜ ቃለ አጋኖ ምልክት አስቀምጦበታል። አማርኛው ላይ ችን አንስተውባቸዋል። ለምን ቃለ አጋኖ ምልክት መደነቅን መገረምን ይገልጻል። በጣም ተደነቀ። ያላመነውን ነገር ልክ ሲያይ ጊዜ ልክ አንድ ሰው ወይኔ አምላኬ እንደሚለው እሱም እንዲ አምላኬ ብሎ ተናገረ። አምላክህ እንደሆንኩኝ ስላመንክ ብሎ ተናገረው ኢየሱስ ለአላለው ስላየኸኝ አምናሃልና ለው ተመልከታዬ። ምንድን ነው ያመነው ቶማስ? ላየው አመነ ነገር ግን ኢየሱስ ክርስቶስ እኔ አምላክህ በመሆኔ ስላመንክ አንድ ትም ቦታ አላለው። ከዚያም በፊትም አምላክህ ነኝ አላለውም። ከዚያም በኋላ አምላክህ ነኝ አላለውም። እንዳውም አምላክ አለ ብሎ ነው ያስተማረው ለቶማስም ሆነ ለሁሉም ሐዋርያቶች። ዮሐንስ ወንጌል እዚህ ያመጣ ወንጌል ላይ ማለት ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ፣ ወደ አምላካችሁ አርጋለሁ ብሎ ነግሯቸዋል ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀና ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ ብሎ ተናግሯቸዋል። ማን እንደሆነ አምላካቸው የራሱ አምላኩ ጭምር እንደሆነ አስታውቋቸዋል። አንዱ አምላክ አብ እንደሆነ ነግሯቸዋል አለ። ስለዚህ ስላላየው አመነ እንጂ እዛ ጋር አምላኩ እንደሆነ እያመነ አይደለም። ይህ ስንደነቅና ስንገረም ጊዜ ወይኔ አምላኬ፣ ወይን ጌታዬ ማለታችን ከሰዎች ፊት ይህ ያለ የተለመደ ነገር ነው። ያመነው ምንድን ነው ብለን አውዱን ከላይ ጀምረን ስታየው ክርስቶስን መነሳቱን አላመነም ነበር። ራሱ መቶ ሲነግረውም አላመነም እና በቃ ሲነካ ጊዜ አመነ። ያ ነው እንጂ እያመነ ያለ አምላክነቱን አይደለም። ይሄን ይመስላል። እና እንዳጠቃላይ ኢየሱስ ክርስቶስ አንድም ቦታ ላይ ለሐዋርያቶች ከመጀመሪያ እስከ መጨረሻ እኔ አምላካችሁ ነኝ አላላቸውም። እሺ፣ ሁሱ ረጅም ሰዓት ሰምቼ ያለው። እሺ፣ አንደኛ በዚህ መሰረት መደነቅና መገረም ነው ብሎ የሁሱ ሳይሆን የጆሆቫ ዊትነሶች አባባል ነው። ለማንኛውም አድንቅላለው። እሺ፣ አንደኛ እዚህ ክፍል ላይ ሐዋርያቶች ሁሉ፣ አሁን አንተ መጽሐፉ እዚህ ላይ እየተናገረ ያለው ዲያሎግ ነው። ኢየሱስ ያወራል፣ ቶማስ ይቀጥላል፣ ኢየሱስ ያወራል። ጆቫዎች ናቸው። ቆይ አንድ ጊዜ ሱ ቋ አንዴ ልጨርስ አንዴ ልጨርስ ቆይ፣ አንዴ ብቻ እንዳውራ። በቃ የተናገርከው ነገር ካለው በማስረጃ ስደግፍና እንድታልፍ ነው፣ ሌላ አይደለም። አብሽር ትቀጥላለህ። ምክንያቱም በኔ እያስረዳኸው ነው። አለ ሳይ ይችላል አገልግሎት ምን እንደሆነ ታውቃለህ። በገረብን የሚገልጽ ነገር ምንድን ነው የተደነቀው? ብለን አላምንም ነበር ቦታ አለ አይደለ? ያ ነው አሁን። አንተ እዚህ ቦታ ላይ ይሄ የጀወቫዎች ነሶች ግንዛቤ ነው አንተ ያመጣኸው፣ ብለሀል። እስኪ ግንዛቤ አሁን ስማኝ፣ ያውን። ስለዚህ አንተ የቀየርከውን የተናገርከውን እኮ አሁን ለምሳሌ እሺ እየሰማኝ ከሆነ እቀጥላለሁ። እንግዲህ ትልቁ ላይም ብታደርገኝም ባታረገኝም ምን ሀሳቤን እቀጥላለሁ። መገረም መደነቅ ነው ብላል እኮ። ማስረጃው ይኸው መንገድ ላይ እንደዚህ እንትን ይዘው በነፃ ትምህርት መማር ትችላላችሁ የሚሉ አሉ። እነሱን ነገ አውዲዮ ሪከርድ አርጌ ያሰማሉ። አሁን ዝናብ ስለሆነ መውጣት አልችልም። የተጻፈ ነገር የተጻፈ ላሳይ አልችልም። መንገድ ላይ በየሰፈሩ ስላሉ እነሱን አስቁመህ መጠይቃቸው ይህንን እንዴት ነው ብለህ ብትጠይቃቸው ለካ ዳይት ልክ ነው ትላለህ። አሁን ሀሳቤን ልቀጥላ ስለዚህ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ይሄ ክፍል ብቻ ለይቶ ለኢየሱስ አይደለም፣ ወይንም መገረሙን ለማሳየት ነው ብሏቸዋል። እንግዲህ እያያችሁ የትኛውም እንደዚህ ብሎ የፈታ አባት በሌለበት። ምክንያቱም እዚህ ክፍል ላይ ዲያሎግዬ፣ አሁን እኔ ከውሱ ጋር እያወራሁ ውሱዬ፣ እንዴት ነህ ሰላም ነህ ውሱዬ እያልኩት በመሀል የሆነ ነገር ባወራ፣ ይሄ ግን አሳባው እንደሱ ከሆነ ከፍተህ አስረዳም በቃ በትና አውዶ ስለምን እያወራ እንደሆነ እንመልከታለን ትልቁ ላይ ነው እሺ ትልቁ ላይ ነህ ከፈተህ እያወራ ያለው ስለአምላክነቱ ሳይሆን ስላለመታየቱ ነው አላየሁም አላመነም ነበር ታውታል አይደል እሺ ይታያል ቶማስ ምን እንዳላመነና ምን እንዳመነ ምናምን ያህል እንዳለው ኢየሱስ እዛ ጋር ታያለህ ስለመታየቱ እንጂ ስለአምላክነቱ አይደለም ቶማስ ያላመነው። እሺ በቃ ከላይ ጀምረህ አንብበው። አሁን እኮ ነው የኔ ተራ እኮ ነው እኔ እኮ አሁን ሳስረዳ ልክ አይደለም ማለት ነው ያለብኩ። አንዴ ልጨርስ እኮ ስሙ። አውዱን እናንብበው። አውዱን ከመጀመሪያው ጀምረህ እንድናነበው ነው። ሂድ ወደ ላይ ከፍ። እኔ ሳስረዳ ነው ከላይ የምንጀምረው። አንተ ስጠቅሰው ግን መደነቁን ብለህ። እሺ አንተ መደነቁን ከላይ ጀምረህ ማስረዳት ሳትችል እኔ ሳወራ አውድ የሚባል ነገር አለ እንድንረዳው ስለምን እያወሩ እንደሆነ ቶማስ እና ኢየሱስ፣ ትንሽ ከፍ ብላ አንብበው እኮ ነው ያልኩ። ስለምንድን ነው የሚያወሩት? እሱ ቅድም አንተ መደነቅ ነው የሚለውን አውዱን ሳትል፣ ለምን እኔ ብቻ ሳስረዳ አውዱን አልክ? አንተ ቅድም መደነቅ ነው ብለህ ቁጥሩን ብቻ አይደል የጠቀስከው? አይደለም። አውዱን ሁሉ ነገር ይሄ ነው። ከላይ የሚያወራውን ነገር እኮ ነው፣ እሱን እኮ እንድታይ ነው እኔ የተናገርኩት ቅድም። አሁን ቃል በቃል ታይተዋለህ። እዚህ ጋ ኢየሱስ እና ቶማስ ስለምን እንዳላመነ ቶማስ ይነግራል። አላመነም ነበር። ኢየሱስ ነው እያሉት ሲነግሩ ሐዋርያቶች፣ ከዚያ ኢየሱስ እኔ ራሴ ነኝ ሲለው አላመነም ነበር ይሄንን አለማመኑን ነው መታየቱን እንጂ ያመነው መጨረሻ ላይ አንተ አምላኬ ነህ ብሎ እያመነለት አይደለም ገብቷል አለ ወይም አምላኬ ጌታ ብሎ እዚያ ቦታ ላይ ይናገራል ግን ምንድን ነው ያመነው ከላይም ከታችም ስንመለከተው ስለ መታየቱ ነው እያወራ ያለ እንጂ ስለ አምላክነቱ አይደለም ስለዚህ ወደ ላይ ከፍ አሁን እሱ የምትለው ታዲያ ጌታ አምላኬ የሚለው ማንን ነው በጣም ጥሩ። ቅድም እንደ ምሳሌ ሰጠው አንተ ጌታ እና አምላኬና አላለው ገብቶሃል አለ። ስለዚህ ምን ታደርጋለህ መሰለህ፣ አምላክ የሚለው ማንን ነው ከተባለ ሙሉ መጽሐፉን ትመለከታለ። ኢየሱስ ማን እንደሆነ ነው አምላክ ያስተማራቸው። ሌላ ወንጌል ላይ ሳትሄድ እዚሁ ላይ ማስረዳት ትችላለ። እንደ ዮሐንስ ዮሐንስ መጽሐፍ ነው አይደለ? ዳዊት ቀጥል ቀጥል፣ እየሰማሁህ ነው። ዮሐንስ ወንጌል ነው አይደለ? ከዛው ከራሱ መጽሐፍ አንዱ እንደሆነ ኢየሱስ ያስተማረበትን ልሰጥህ ነው ዮሐንስ ወንጌል ጨርሳ፣ ይሄንን ጨርሰዋ። ይሄን ስለማን ነው ያለሁት? እዛው ዮሐንስ ወንጌል ላይ አምላክ ማን እንደሆነ ራሱ ኢየሱስ ያስተማረውን ከአንድ በ ልሰጥህ ነው። እሺ፣ ስለዚህ ይሄን ክፍል እንዝለለው ማለት ነው። ከዚህ ተነስተን እኮ ነው እያወራሁ ያለሁት። እየጠየክህ ነው እየመለስኩልህ ነው እኮ። ይሄን እንጂ ይሄን ጨርሰው። ይኸውልህ ይሄን ክፍል እኔ አሁን ሌላ ደግሞ ክፍል ሌላ ክፍል ክፍል ከስንት ከአንድ ልጀምርልህ አይደለም? ትንሽ ላይ እስከ ስንት ስለምን

ነገር ግን ከአስራ ሁለቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከነርሱ ጋር አልነበረም። ሌሎቹም ደቀ መዛሙርቱን ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቼ ካላየው ጣቶንም በችንካሩ ምልክት ካላገባው እጄንም በጎኑ ካላገባው አላምንም አላቸው ምንድነው ያላመነው አምላክነቱን ነው ወይነስ ክርስቶስ መታየቱን አለመታየቱ በአይኑ ስላላየው ቆይ እሱ ይጨርስና ያለው አሁኑ ክርስቶስን ገብቷችኋል መጣ በፊታቸው አይቶላቸው አመኑ ቶማስ ደግሞ አላምንም አላ ቢነግሩት ቢነግሩት ሐዋርያቶቹ እኔ አላምንም እንዳው እንደው ካላየሁ አላቸው ስላለ መታየቱና ስላለ መታየቱ እያወራ እንጂ አውዱ አምላክነቱን ስለማመንና ስላለማመን አይደለም አላ ምንም ቶማስ ምንድን ነው ያላመነው የክርስቶስ አምላክ መሆን አለ መሆን ጭራሽ ስለዛ ጉዳይ አይደለም ስለመታየቱ ነው እያወራ ያለው ቀጥል 26 ምን ይላል እቆሱ ይላል አሁን አንደኛ ሐሳቡን እንጨርሰውና ታስረዳለህ ማል ማል አታቋርጥ እባክህ እንቀጥል 26 እንቀጥል እሺ በጌታ በኢየሱስ ስም አነባለሁ ከስምንት ቀን በኋላም ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከነርሱ ጋር ነበረ። ደጆች ተዘግተው ሳለ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትን ወደዚህ አምጣና እጆቼን እይ፣ እጆቼንም አምጣና በጎን ያግባ አለው። ያምን እንጂ ያላምን አትሁን አለው። ቶማስን ቆይ እሺ አንተ እንደምትፈልገው ልተነትነው ነው እሺ ያው ነው የሚደጋግምለት ስለምንድን ነው ኢየሱስ ነው አይደለም የሚለውን ስለማመን ነው እነሱ ባዩት ጊዜ እሱ አለማየቱ እኔ እኮ ይሄን ክፍል እኮ አልተቃረንኩም እኮ ነው ነው ከሱ ጋር የተያያዘ ሰው ነው ክፍላል ተቀረንኩ ቢለኛል እንዴ? እያወራ ያለው ከታች ያለውም ቶማስ መጨረሻ ላይ የሚናገራትም ንግግር ስለምን ስለማመን ነው ከተባለ ኢየሱስን ስለማየትና አለማየት ነው እየተወራ ያለው እንጂ ስለ አምላክነቱ ጉዳይ አይደለም። እንታል አልገባኝም። ቆይ ቆይ፣ አንተ እንደምትለው አልገባኝም። ደግሞ አይገባኝም አንተ እንደምትለው ይሄው። እኔ አለማየቱን እኮ አመኛለሁ እኮ ይሁን። እኔ እኮ አይቶታል እያልኩ እኮ አይደለም። ስለዚህ አውዱ አውዱ ስለምንድን ነው ስለዚህ የሚያወራው እዚሁን እንኳን ጫው ስለዚህ እሺ ታዲያ፣ ጌታ አምላክ ያለው አውዱ የሚለው ስለ ለማየት ሆነው እዚህ ጋር አምላክን ምን አመጣው ታዲያ? መደነቅን ምን አመጣው ታዲያ? አዎ፣ ከዚያ በኋላ ቀላቀል ነው። ስማኝ፣ እኔ እኮ አሁን እዚህ ጋር አልተደነቀም እኮ። ለምሳሌ የሆነ ሰው ያላመንኩትን አካል ሳየ ጊዜ አመንኩኝና ወይ አምላክ ያልኩኝ ከዛ ሰው ፊት አንተ አምላኬ ነህ ብለው ይሄ ክህደት ነው ቶማስም አንተ አምላኬ ነህ በፍጹም አላለም አምላኬ ጌታዬ አለው ይወታል አይደለ ይሄ